አንዳንድ ከራት በኋላ ሁሉም በረንዳው ላይ ተሰብስቦ ሲዝናና አስናቀች ምንጊዜም የማይለያትን ክራሯን ይዛ ታንጎራጉራለች። እሷ ስትዘፍን ሠራተኛ ሥራውን አቋርጠው፣ እግር የጣለው የሆቴሉ ደንበኛ የመጣበትን ትቶ ሁሉም ይከባታል። ፈረንጆቹ ተዋናያንና የፊልሙ ሠራተኞች ሳይቀሩ ያንን ውብ ድምጧን ለመስማት በዙሪያው ይሰበሰባሉ። የፊልሙ መሪ ተዋናይ የነበረው ዕውቁ እንግሊዛዊ ተዋናይና የፊልም አዘጋጅ ቲም ሮዝ በአድናቆት ከሚያዳምጧት አንዱ ነበር። ስራ በዝቶበት በሰዓቱ ካልመጣ ቦታ ይዘንለት እንድንጠብቀው ይጠይቀን ነበር። አቤት አቤት ማለት ምን ማለት ነው? አለኝ። አንድ ቀን አጠገቧ ቆሞ ሲያዳምጣት ቆየና መደነቅን ወይም ጠንካራ ስሜትን የምንገልጽበት ቃል ነው እና እየደገመች አቤት አቤት ስትል የምን ስሜት ነው የምትገልጠው? ቲም የውልህ አስናቀች የምትዘፍነው ስለ ፍቅር ብቻ ነው፣ ከፍቅር እድርና ማጌት ሠራች ነች አልኩትኝ። ይህንን ለመረዳት እውነቴን የምልሽ አማርኛ መናገር አያስፈልገኝ። እያት እያት እያት፣ እስቲ አይኗን ፊቷ ላይ የምታነብ ሁሉም እኮ እሱኑ ነው የሚነግርሽ። በጣም የምትገርም አርቲስት ናት አለ ቲም በፍጹም አድናቆት ተውጦ። ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ ተከታታዮቻችን፣ ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬው የጥበብ ነበር መሰናዷችንም የክራሯን ንግሥት አስናቀች ወርቁን መርጠናል። አስናቀች ወርቁን ዛሬ በተለየ ሁኔታ የምናነሳት አስኒ ፊልም በቀጣይ ሳምንት ለዕይታ ይበቃል ስለተባለ ነው። በድምፃዊት አስናቀች ወርቁ ሕይወትና ስራዎች ላይ ትኩረቱን ያደረገው አስኒ የተሰኘው ፊልም ቀጣይ ሳምንት ሐሙስ ግንቦት 28 ቀን 2017 ዓ ም ከምሽቱ 11 ሰዓት ተኩል ጀምሮ በቬኒው ዌርሃውስ ውስጥ ለዕይታ ይበቃል ተብሏል። ፊልሙ ከታየ በኋላም የአስናቀች ወርቁ ሕይወት ታሪክ ድፍረት ጥልቅ ስሜትና ውበት በኢትዮጵያ የተሰኘ ርዕስ የተሰጠው ውይይት ከፊልሙ አዘጋጅ ዳይሬክተር ራሔል ሳሙኤል ጋር ውይይት ይካሄዳል ተብሏል። በዛሬው የጥበብ ነበር መሰናዷችንም ስለ ፊልሙ አሰራር፣ ፊልሙ ላይ የተሳተፉ የተለያዩ አርቲስቶች ስለ አስናቀች ወርቁ የተናገሩትን፣ እንዲሁም ደግሞ እችን የክራር ንግሥት ሕይወቷን ወደኋላ ሄደን እንቃኘዋለን። ቀደም ሲል በመሰናዷችን መግቢያ ላይ ያደመጣችሁትም ጋዜጠኛና ደራሲ ገነት አየለ ስላስናቀች ወርቆ የጻፈችውን ነው። እንደምታውቁት ጋዜጠኛ ገነት አየለ ዚምባብዌ በመሄድ መንግስቱ ኃይለማርያምን ኢንተርቪው አድርጋ የሌትናል ኮሎኔል መንግስቱ ኃይለማርያም ትዝታዎች በሚል አንድና ሁለት ቅስ መጽሐፎችን ያወጣች ነች። ሌሎች ታዋቂ ሰዎች፣ የጥበብ ሰዎች ስላስናቀች ምናሉ? ምን አሉ? ምን አይነት ታሪክ ነበራት? ለኢትዮጵያ ጥበብ፣ ለኢትዮጵያ ሙዚቃ፣ ለኢትዮጵያ ተውኔት ምን አበረከተች በዛሬው መሰናዷችን አብራችሁን ከቆያችሁ የምታገኙት ይሆናል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በአክብሮት እንጠይቃለን። መልካም ቆይታ። የክራሯን ንግሥት አስናቀች ወርቁን በሥራና በማኅበራዊ ግንኙነት ከሚያውቋት ሰዎች አንዷ ጸሐፊና ጋዜጠኛ ገነት አየለ ነች። ጋዜጠኛ ገነት አየለ ስለ አስናቀች ወርቁ የሚከተለውን ብላለች። አስናቀች ወርቁ የሙያቸውን ታሪክ ደማቅ ወርቃማ ቀለም አስምረውበት ካለፉ የኢትዮጵያ አርቲስቶች መካከል አንዷ ነበረች። ዘመናዊው ሙዚቃ ከባህላዊው ተመሳጥሮ በ1940ዎቹ መጨረሻ ላይ ብቅ ማለት ሲጀምር እስከዛሬ ወደር ያልተገኘለት አዲስ የኪነ ጥበብና የሙዚቃ ምዕራፍ በኢትዮጵያ ተከፈተ። በዚያ ወርቅ ዘመን የተዘፈኑ ዘፈኖች ዘመን ሳይለውጣቸው ሳያረጁ ሳያፈጁ ከአእምሯችን ሳይጠፉ ዛሬም አብረውናሉ። አስናቀች ወርቁ የኢትዮጵያን የኪነ ጥበብ ሕዋ ካደመቁት ከዋክብት ከነጥላሁን ገሰሰ ገሰሰ፣ ብዙነሽ በቀለ፣ ወጋየው ንጋቱ፣ ዘነበች ታደሰና ሌሎችም ጋር በመሆን የማይረሱ ስራዎቿን ትታልን አልፋለች። በአብዛኛው የምትታወቀው ራሷን በክራሯ እያጀበች በምትጫወተው መንፈስን ሰራቂ ዘፈኖቿ ቢሆንም አስናቀች መጀመሪያ ሙያዋን የጀመረችው በተዋናይነትና በተወዛዋዥነት ነበር። በ1944 ዓ ም እና 45 ዓ ም በማዘጋጃ ቤት ቲያትር የፍቅር ጮራና እኔና ክፋት የተሰኙትን ተውኔቶች አከታትላ በመጫወት በሕዝብ ዘንድ ዕውቅና አትርፋለች። በዚያን ሴቶች ከማጀት ወጥተው ከወንዶች እኩል በሥራ ዓለም መሳተፋቸው ብርቅ በሆነበት ዘመን ለሁሉም አዲስ በነበረው የትያትር መድረክ አንዲት ውብ ወጣት ሴት መታየቷ የባሰውን አስገርሟል። አስናቀች አንድ ጊዜ በሰጠችው ቃለ ምልልስ ውብ ገላዋን በከፊል የሚያሳዩ ቀለል ያሉ የመድረክ አልባሶቿንና በሰዎች ላይ ያሳደሩትን ስሜት በምልሰት በማስታወስ ያኔ እኮ ምን ጉደኛ ነች ነበር የተባልኩት ብላለች። በ1926 ዓ ም አዲስ አበባ 6 ኪሎ አካባቢ ተወልዳ እዚያው 6 ኪሎ አካባቢ ነው ያረፈችው። አስናቀች እንደ ማንኛውም አድናቂዋ ዘፈኖቿን ከመውደዴ ሌላ በተለያየ አጋጣሚ አግኝቻት ደግነቷን፣ ትህትናዋን፣ ጨዋታና ቀልዷን ለማየት ይችያለሁ። በ1982 ዓ ም ላይ ሪቨር የሚባል የፈረንሳይ የፊልም ፕሮዳክሽን ኩባንያ ፈረንጅ የሚል ፊልም ለመቅረጽ ወደ ኢትዮጵያ መጥቶ ነበር። ለተዋናይነት ከመረጣቸው መካከል ታዋቂው አዘፋኝ ወይዘሮ ንጋቱ አከልካይና አስናቀች ወርቁ ነበሩበት። ቀረጸው የሚካሄደው ሐረር በተለምዶ የራምቦ ቤት እየተባለ የሚጠራው ቦታ ስለነበር ሁላችንም ወደዚያው ተጓዝን። የኔ ሥራ በአማርኛ የሚጫወቱት ተዋናያን ፈረንሳይኛና እንግሊዝኛ ተናጋሪ ከሆኑት ጋር በቋንቋ እየተግባቡ እንዲሰሩ በትርጉምና በሌላም ሁኔታዎችን ማመቻቸት ነበር። አስናቀች ቀደም ብሎ የተሰጣትን ቃለ ተውኔቷን ድሮ አጥንታ ጨርሳለች። ያኔ ድሜዋ ከሐምሳው የዘለለ ቢሆንም የረዥም ዘመን ልምዷ የተመደበላትን ክፍለ ቲያትር ያላንዳች ችግር በቃሉ አጥንታ ለመያዝ አስችሏታል። ስለዚህም በመጀመሪያዎቹ ቀናት ሌሎች ተዋናያን ሲያጠኑ እሷ ካረፍንበት የሐረር ራስ ሆቴል በረንዳ ላይ ፍትልና ስላለፈ ታሪኳ ስጠይቃት እየመለሰችልኝ በቀልድ የታጀበ ለዛ ያለውን ጨዋታውን ታመጣለች። ስለና አሰፋ አባተ ሽሽግ ቸኮልና ወደ ኤርትራ ሄዶ ሻቢያን ከመቀላቀሉ በፊት የሥራ ባልደረቧ ስለነበረው በረከት መንግሥት አብ የነበራትን ትዝታ አካፍላኛለች። አሰፋ አባተ ድምፀ መልካም ብቻ ሳይሆን ጸባየ ሸጋም ነበር። እሱ ሲዘፍን ሁላችንም ጸጥ ነው ወደ ወደር የለውማ፣ ማን ይስተካከለዋል? አሟሟቱ ብቻ ሚስጥር ሆኖ መቅረቱ ያሳዝናል አለች። ምን ሆኖ ነው የሞተው? ቀን ደህና ውሎ ወደ ማታ ላይ ሆዴን አመመኛል አሉ፣ ጠዋት ለሞት በቃ። የምግብ መመረዝ ነው የተባለው። ምቀኞች መድኃኒት አጠጥተውት ነው ተባለ። እውነቱ ምን እንደሆነ ማን ያውቃል ብለሽ ነው አለች። በትዝታነ ጉዳ ሽሽግ ቸኮልን ንሳበረሽ ሰርተሻል ወይ ጉድ። የዛሬ ልጆች ደግሞ ሽሽግን ታውቋታላችሁ? አንቺስ ጉደኛ ነች ልጄ። ሽሽግማ መጀመሪያ እንዲያው ዘራፌዋን መድረክ ላይ የተጫወተች ነች። በኋላ ማሪቱ ለገስ የተጫወተችውን ባህላዊ ዘፈን ሌሎችም እንዲሁ ተጫውተውታል። ሽሽግ ግን ስትዘፍነው በዚያ በድምጿ ምን ብዬ ልንገርሽ፣ ከጥፍር ነው የምትነቀንቀው አንዳንዴ ከራት በኋላ ሁሉም በረንዳ ላይ ተሰብስቦ ሲዝናና አስናቀች ምንጊዜም የማይለያት ክራሯን ይዛ ታንጎራጉራለች። እሷ ስትዘፍን ሰራተኛ ስራውን አቋርጦ፣ እግር የጣለው የሆቴሉ ደንበኛ የመጣበትን ትቶ፣ ሁሉም ይከባታል። ፈረንጆቹ ተዋናያንና የፊልሙ ሰራተኞች ሳይቀሩ ያንን ውብ ድምጧን ለመስማት በዙሪያዋ ይሰበሰባሉ። የፊልሙ መሪ ተዋናይ የነበረው እውቁ እንግሊዛዊ ተዋናይና የፊልም አዘጋጅ ቲም ሮዝ ቲምሮዝ ማለት ማለት በመሪ ተዋናይነት ተጫውቶ ዝነኝነትን ካተረፉለት ፊልሞች መካከል ደሂት ፐርፕል ፊክሽን፣ ቪንሰንቴንቲዮ እንዲሁም የባፍታ ተሸላሚ ያደረገው ሮብ ሮይ በቀደምትነት ይጠቅሳሉ። ዘዋር ዞን የተሰኘው ፊልምም ከፍተኛ አድናቆትን አትርፎለታል። ታዲያ ቲምሮዝ ሮዝ አስናቀች ወርቁን በአድናቆት ከሚያደምጧት አንዱ ነበር ትላለሽ ገነት። ትዝ እንደሚለኝ ሥራ በስቶበት በሰዓቱ ካልመጣ ቦታ ይዘንለት እንድንጠብቀው ይጠይቃል። አቤት አቤት እያለች ስታንጎራጉር አቤት አቤት ማለት ምን ማለት ነው አለኝ። አንድ ቀን አጠገቤ ቆሞ ሲያዳምጣት ቆየና እኔም መደነቅን ወይም ጠንካራ ስሜትን የምንገልጽበት ቃል ነው አልኩት። እና እየደገመች አቤት አቤት ስትል የምን ስሜት ነው የምትገልጠው አለኝ። ቲም ይኸውልህ፣ አስናቀች የምትዘፍነው ስለ ፍቅር ብቻ ነው ከፍቅር ድርና ማግ የተሰራች ነች አልኩት። ቲምም ይህንን ለመረዳት እውነቴ የምልሽ አማርኛ መናገር አያስፈልገኝ፣ እያት እያት፣ እስቲ ዓይኗ ፊቷ ላይ የምታነቢ ሁሉም እኮ ይነግርሻል። በጣም የምትገርም አርቲስት ናት አለቲም በፍጹም አድናቆት ተውጦ። ከዚያ በኋላ አስናቀችን በድጋሚ ያገኘኋት እንደ ኢሮፓያን አቆጣጠር በ1998 ከበላይ ነሻ መዴ ከተስፋ የገሰሰ እንዲሁም ከሌሎች አርቲስቶች ጋር በመሆን ፓሪስ የመጣሽ ጊዜ ነበር። ያኔ ከተጫወተቻቸው የማይረሱ ዘፈኖቿ መሃል ጤና ይዋለኔ የሚለው ትዝ ይለኛል። አስናቀች ትታልን ከሄደቻቸው በርካታ ተደናቂ ሥራዎቿ ሌላ በተለይ የማደንቅላት ውብ የሆነ አለባበሷን እና የፋሽን ግንዛቤዋን ነው። ከሆሊውድ ኮከብ ተዋንያን በምንም የማያንሱ አስገራሚ ፎቶዎቿ ሽቅርቅርነቷን ይመሰክራሉ አስናቀች ወርቁ የምንኮራባት እንቁ አርቲስታችን ነበረች ስትል ጋዜጠኛና ጸሐፊ ገነት አየለ የክራሯን ንግሥት ገልጻታለች። አቤት አቤት! አስናቀች ወርቁ፣ የመድረኳ እንቁ ተዋናይ፣ የባህል ሙዚቀኛ፣ ክራር ተጫዋች ድምፃዊት የባህል ተወዛዋዥ ዘመናዊ ዳንሰኛ ገጣሚ ሁለገቤ ጥበብማ ቤት ነበረች መስከረም 3 2004 በ76 ዓመቷ ነበር የተለየች ተዉት አትከልክሉት ያሻውን ያንሳው ከግር እስከ ራሴ ሁሉም የእርሱ ነው ሰውማ መሽጠፋ አመል የሚከላ አልተገኘም እንጂ ጠረንና ገላ ቃልቻ ድቤውን ሰይጣን ጫቱን ቢቅም የኔ ዛር ያለአንተ አይነቃንቅ እያለች ስታንጎራጉር የማትሰርቀው የአድማጭ ልብ የለም። ቢንያም ቡራ የተባለ ግለሰብ በቡክ ፎሮል ገጽ ላይ አስናቀች ወርቁን ከስብዓት ገብረ እግዚአብሔር ጋር አመሳስሎ ጽፏል። የክራሯ ንግሥት አስናቀች ወርቁ ከጋዜጠኛ ዓለም ነዋሴ ጋር ያደረገችውን ቃለ መጠይቅ ከሰማው ወዲህ ነፍሷ ከጋሽ ስብዓት ገብረ እግዚአብሔር ጋር ተቀራራቢ እንደሆነ ተሰምቶኛል። ስለ ፍቅር ታሪኮቿ ስትተርክ በተለይ ስላበበ ስታውሳ ለገንዘብ የምትሰጠው ቦታ፣ ያመነችበትን ለመከወን ያላት ነፃነቷ፣ ግጥሞቿ፣ የሰርክ ኑሮዋ ሲደማመሩ ሴቷ ጋሽ ስብሃት ለማለት አስደፍሮኛል። መቼም ይህን ሐሳቤን ጋሽ ስብሃት ቢሰማኝ እንዴት ያለ ብሽቅ ልጅ ነው ባካችሁ ይለኝ ይሆን? ስብሃት ገብረ እግዚአብሔር ከተነሳ ግን ስብሃት የውበት አድናቂ ነበር እንደው። ውብ ወጣት ሴቶችን ስጋ የለበሱ አበባዎች እያለ ነበር የሚጠራው። ውብ መጽሐፍትን እያሳደደ አንብቧል። ደግሞም ይመክራል፣ መጽሐፍትን እየመረጥ ካብብ፣ ከሴት ጋር እየተጠነቀክ ተደሰት። ከነዚህ ውብ አበቦች መሃል አንዷ አስናቀች ወርቁ ናት። ጋሽ ስብሃት ስለ አስናቀች እንዲህ ብሎ ነበረ፣ አስናቀችን በወጣትነቷ መመልከት ለወንድ ልጅ ከባድ ፈተና ነው ሲል ነበር ስብሃት የገለጻት። በነገራችን ላይ ከሰባት ባህሪዎች የሚደንቀውና ካስናቀች ጋር የሚያመሳስለው ለመረጠው የህይወት ዘዬ ይቅርታ የሚጠይቅ አይደለም። በዚያን ውልክ ከሁሉም ጋር ተስማምቶ ነዋሪ ነው። አፈንጋጭነትንና ስምምነትን አብሮ የሚያስኬድበት ጥበቡ ይደንቃል። አስናቀችም እንደዛው ነች። በጣም ወጋ ጥባቂ በሆነ ማህበረሰብ ውስጥ በነፃነት በድፍረት፣ በጥልቅ ስሜት ያሻትን እያደረገችና እየተናገረች ትኖራለች። ሌላው ቢያረገው ኖሮ የሚያስጠላው የሚያስወቅሰው ነገር እሷ ጋር ሲመጣ ያን ያህል አይከርባትም፣ እንደውም ሰዎች ይወዷታል። ሰዎች ፍጹም ራሳቸውን ሆኖ ሲኖሩ የሚያገኙት ትርፊ ይሆን እኛም አለ ሙዚቃ ስሜት የሚያነቃ የኢትዮጵያ ሬዲዮ የባህል ሙዚቃ ምሽት መግቢያ በነበረው ሙዚቃ የምናውቀው በተለይ የኢትዮጵያን ባህላዊ ሙዚቃ በማስተዋወቅ ረገድ ከተለያዩ የአገሪቱ ቦታዎችና ብሔሮች የተውጣጡ ከ30 በላይ አባላት በነበሩት ኦርኬስትራ ኢትዮጵያ ዳይሬክተርነት ከፍተኛ ሚና የተጫወተው ታላቁ ሙዚቀኛ ተስፋዬ ለማ ስለ ክራሯ ንግሥት አስናቀች ወርቁ አውርቶ አይጠግብም። ለመጀመሪያ ጊዜ ላውቃት የቻልኩት በ1948 ዓ ም ቀዳማዊ ኃይለ ሥላሴ ቲያትር ቤት የዘመን መለወጫ የክብር ዘበኛ ሙዚቃ አባል ሆና እንቁጣጣሽ በሚለው ዜማዋ በጣም በዛ ዘመን ባዳራሹ በነበሩት ሰዎች አድናቆት ስታገኝ ነው። ከዛ በኋላ እንግዲህ ወደ ቀዳማዊ ኃይለ ሥላሴ ቲያትር ተዘዋውራ በቲያትርም አልፋ አልፋ በምታቀርበው የክራር ጨዋታ ልዩ መስህብ ያላት ታላቅ አርቲስት ነች። በጣም ነገሮችን ከልዩ ልዩ ነገሮች አንጻር ታያለች እና ስትተግዝም እንዲሁ አንዳንድ ነገሮች ሲሰሟት ክራሯን ይዛ ታንጎራጉራለች። ብቻ አጠገቧ በርከት ያሉ ሰዎች ተሰብስበው በሰዋ አጫዋወት ይደሰታሉ። እኔም ቤቴ የስድስት ኪሎ አካባቢ ስለሆነ ቤቷ ድረስ እየሄድኩኝ አዳምጣት ነበረ። አሁን ረስቻለሁ እንጂ አንድ አስር የሚሆኑ ግጥሞች ስራልኝ ብላ ታትሞ ገበያ ላይ ሙለው ነበር። አስናቀች በኢትዮጵያ ሙዚቃ ልዩ ቦታ የሚሰጣት የራሷ የሆነ የአጫዋወት ዘዴ ያላት ጨዋታ አዋቂ በጣም ልዩ ሰው ነች ሲል ገልጿታል ተስፋዬ ለማ። የአስናቀች ወርቁ ድምፅ ፍጹም የሚያስገርመው ጥላሁን ገሰሰ ደግሞ የመቅደስ ደውል ሲል ነው የሚገልጻት። በአንድ ወቅት ደግሞ ወንዱ ሜዳሊያ ወጥቶ ይሷን አካሄድ ነበር እኮ የሚያየው ሲል ውበቷንም እንዲሁ አድንቆ ገልጿል። የሙዚቃ ባለሙያው ሰርጸ ፍሬ ስብሐት ደግሞ የሚከለከሉ ነገሮችን ደፍራ ለመስራት እንደማትግደረደር ሲገልጽ የተናገረው ይሄን ነበር ውሽማ ምናምን የሚባሉ ነገሮች በጣም ድብቅ ናቸው አስናቀሽ ልታወጣ የፈለገችው ደግሞ በአብዛኛው እሱን ነው ትዳርም አልይዝ ላሳብም አልቸኩል የነሜትዬም ባል እይዛለሁ እኩል ስትል የገለጸችውን ሰርጸ ፍሬ ስብሐት እንደ ምሳሌ አንስቷል ዓለም ፀሐይ ወዳጆ ደግሞ ስላስናቀች የምትላቸውን ግጥሞች እየኖረቻቸው ነው ስትል ትገልጻታለች። የምትኖረውን ሕይወት ግጥም አድርጋ ዜማ አድርጋ ስለምትተነፍስልን ይሆን የሚጋቡብን ሲሉ ብዙዎች ይጠይቃሉ። መሐሙድ አህመድ ደግሞ እሷ ሙዚቃ ማቀንቀን ስትጀምር ዝም ብለህ ነው ማድመጥ ያለብህ ብቻ ጣትና ጣትህን እያማታ ማድመጥ ሲል ሙዚቃዋ ምን ያህል ተመስጦ ውስጥ እንደሚከት ተናግሯል። ጸሐፊ ተውኔት አያልነህ ሙላት ደግሞ ሼክስፒር የሳለውን ገጸ ባህሪ ተላብሳ ስትተውን ምን ያህል ኢትዮጵያዊ ባህሪ እንደምታላብሶ ይገርመኛል ሲል ተናግሮ ነበር። ያንን የውጭውን የሼክስፒርን ተውኔት ሳይለቅ ግን ደግሞ ከኢትዮጵያዊ ማኅበረሰብ ጋር እንዲገናኝ አድርጋ ትተውን ነበረ። ነጋሽ ተስፋዬ ሳህሉና እናስናቀች ወርቁ ለዛ ነው ተመልካቾቻቸውን አንበርክከውት የሚወጡት። በጣም ከባድ ነው የውጭን ተውኔት ኢትዮጵያ ያስመስሎ ማቅረብ። ለእነሱ ግን ቀላል ነበር ሲል አያልነ ሙላት ምን ያህል ከኢትዮጵያ ሶሳይቲ ጋር የውጭ ድርሰቶችን ለማገናኘት እንደሚጥሩ ገልጿል። አርቲስት ፍሬዮታ ለሞ በበኩሏ እሷን የሚተካ አርቲስት አላየውም ስትል አድናቆቷን ለአስናቀች ወርቁ ትገልጻለች። ምንም ብትሰራ በጣም ነው የሚያምርባት። ሁሉም ቦታ ላይ ገብታ ነፍስ ትዘራበታለች። ሁለ ሁለገብ ነች። የመድረክ ፈርጥ፣ የመድረክ እንቁ ነች እትያስናቁ ስትል ለአስናቀች ወርቁ ያላትን አድናቆት ገልጻ ነበረ። አርቲስት ሰለሞን ተካ አስናቀችን ለማወቅና ለማየት እጅግ ይጓጓ እንደነበርና በውስጡ የጠበቀውን ሲያገኛት እንዳገኘ ተናግሮ የተዘጋ አስተሳሰብ ካለው ማህበረሰብ ውስጥ ወጥታ የነቃ አስተሳሰብ ያላት ሴትና አግንቻታለሁ ሲል ተናግሮ ነበረ። አገባሁ። በጣም የምወደው ወይኔ ወይኔ ወይኔ፣ በጣም ነው የምወደው ወደድኩ ይኮራል በቃ ጅን ይላል። በኋላ አልቻልኩትን ፍቅሮ ሚስት አለሁ እንገባ አልኩት፣ እንዴ ሚስቴን ፈትቼ አለ። አዎ አባራት አልኩት። እውነቴን ነው የምነግርሽ። ሄዶ ሚስቱን ፈትቶ እሁድ ቤቱ ገባሁ፣ እሷን ቅዳሜ አባሯት። እሱ ሰውዬ አጭር ነው። እኔ እንኳ አጭር አልወድም ነበር። ምን እንደ ጣለብኝ አላውቅ። ያን ያየሽ አደገኛ ነበር። አምታታው፣ በከተማ ሲባል ሰምተሻል። አስናቀች ወርቁ በጣም በተደጋጋሚ በማህበራዊ ሚዲያ የሚሽከረከር ንግግሯ ነው። እንዲህ በነፃነት የፈቀደችውን እያወራች የፈለገችውን እያስተላለፈች ራሷን እየሆነች እስከ ዕለተ ሞቷ ድረስ ዘልቃለች አስናቀች ትዝ ታጫወት ነበር የተለያዩ ሙዚቃዎች ተጫዎች አለው ለእኔ ግን እንደ ኢየሩሳሌም አርማይ ነው ስትል ገልጻለች። ከእንደ ኢየሩሳሌም ዘፈን ጋር በተያያዘ ብዙ የምታስታውሰው ነገር ትዝ የሚላት ነገር እንዳለም ተናግራለች። ምክንያት የሆነ ሰው አለ ለኢየሩሳሌም ስሙ የማይጠራ እና በምክንያት ነው እንደ ኢየሩሳሌም ነው የዘፈንኩት ብላ ከኢቲቪ ጋር በነበራት ቃለ መጠይቅ ገልጻ ነበር። አስናቀች ክራር ለእኔ ጓደኛኝ፣ ፍቅረኛም ነው። በጣም ነው የምወደው ብቻ ስትሆን እውቀቱ ካለ ከክራር ጋር ታወራለህ፣ ከክራር ጋር ትነጋገራለህ፣ ብሶትህን፣ ሁሉ ነገርህን ብትፈልግ እያለቅስክ ትጫወታለህ ብላ ለክራር ያላትን ፍቅር የክራሯን ንግሥት፣ ትገልጻለች። ክራር ስጫወት ደግሞ ወቅት አለኝ፣ ክራር የሚያሰኝኝ የተለየ ሰዓት አለኝ። ሙዚቃ ለመስማትም እንደዚሁ ነው። ብሶት ሲኖር፣ አንዳንዴ ስከፋ፣ በአጋጣሚ ነውና፣ ስናደድ ክራር መያዝ ደስ ይለኛል፣ ያኔ ይወጣልኛል ንዴቱ መከፋቱ ብላ ከክራር ጋር ያላት ያላት ቁርኝትን ደጋግማ ስትገልጽ እኖራለች አስናቀች ወርቁ። በልጅነቴ ዘፈን ደስ ይለኝ ነበር። ውሃ ልቀዳ ስታዘዝ ውሃው ከማዘጋጃ ቤት ፊት ለፊት የነበረው ነው እየዘፈንኩ ነበር መሄደው እያለች ስለ ልጅነቷ ስታወራ ትውስቷ ከሙዚቃ ጋር የተገናኘ ነው። አስናቀችን ያሳደገቻት እህቷ ነበረች። አዲስ አበባ ውስጥ አራዳ መሃል ፒያሳ ያደገችው አስናቀች በክራር ግራፊነት፣ በድምፃዊነት፣ በትወና ተወዳጅነትና ታዋቂነትን ያገኘችው ብዙም ሳትቆይ ቆይ ነበር። ታላቅ የመድረክ ተውኔቶች ሲነሱ የአስናቀች ትወና አብሮ ይነሳል። ሼክስፒር ደርሶት ጸጋዬ ገብረ መድኅን ተርጉሞት በተመደረከው ታላቅ ተውኔት ኦቴሎ አውላቸው ደጀኔ እንደ ኦቴሎ፣ አስናቀች ወርቁ እንደ ዴዝዴሞና ተውነዋል። አስናቀች ወርቁ በሌሎች ትላላቅ ተውኔቶች መሪቷና የሆና ሰርታለች። ወይ በረሃ ወይ በረሃ መሸት ሲል የሚያምር ገነት ነበር። ወይ በረሃን ያወቅኩት በስብዓት ገብረ እግዚአብሔር ነው። ስብሃት ሌቱም አይነጋልኝምን በጻፈበት ትረካ ትርሲትና ብርሃኑን አስተዋውቆኛል። እነዛን ገጸ ባህርያት አረሳቸው። በአጼ ምኒሊክ ጊዜ የአዲስ አበባ የጦር አዛዦች አካባቢዎችን ሲከፋፍሉ፣ ደጅ አዝማች ውቤ ጦር እንዲያደራጅበት የተሰጠው ከአራዳ ጊዮርጊስ ወደ አፍንጮ በር የሚወስደው መንደር ተሰጥቶት ነበር። በእኚህ ደጃች ስም የሚጠራው ደጃች ውቤ ሰፈር በአንድ ወቅት ለረዥም ዓመታት የአዲስ አበባ ታላቅ የምሽት መዝናኛ ስፍ ሆኖ አገልግሏል። መቀደላ ሆቴልን ጨምሮ ጥንታዊ የሚባሉ መሽታ ቤቶች እስከ ቅርብ ጊዜ ድረስ አገልግሎት ሲሰጡ ነበር። ከሁለት ሺዎቹ አጋማሽ አንስቶ ግን በተለይ የታችኛው ሰፈር በመልሶ ማልማት እንዲፈርስ ሆኗል። በተጠቀሰው ዘመን ቤቶቹ ፈረሱ ይባል እንጂ መዝናኛነቱ፣ ዝነኛነቱ የፈረሰው ግን ቀደም ብሎ ነበር። ለዛም ነው ሰፈሩ ተዝናኝ እየራቀው በሄደ ጊዜ አፈረሱታሉ ውቤ በረሃን ያለ አባት ያለ እናት ያሳደገንን ብለው ያቀነቀኑለት ሲያስደስት ወይ በረሃ ላይ ደማቅ አሻራ ካኖሩ ታዋቂ የኪነ ሰዎች አንዷ ናት አስናቀች ወርቁ። በአንድ ወቅት ለሪፖርተር መጽሔት የወይ በረሃ ፍቅሯን በፍቅር ገልጻ ነበር። ውዌ በረሃ የቆንጆ ሰፈር ነበር። እናሰገደች ላምሮ፣ እነታየች ለማ የነበሩበት የቆንጆ ሰፈር አንዲት ሴት ነበረች፣ ስሟ ጠፋኝ፣ ሰራተኛ ሰፈር ነበረች። አንድ ጊዜ ንግድ ፈቃዷን ተቀምታ ነበር፣ ሰው እያጋደለች። ካሰገደች ጋር አንድ ሰፈር ነበር። ውዌ በረሃ ደመቅ ያለ መሸት ሲል የሚያምር ገነት ነበረ፣ መደነሱም ፍቅሩም ጥሩ ነበር። በጊዜው ጥሩ ነበር። አይ ጊዜ፣ እንዴት መልካም ጊዜ አለፈ! ስትል በትዘታ ትሄዳለች ከፍቅር ተለይቼ አላውቅም ለምን ስለያለሁ፣ አስናቀች በወጣትነት ዘመኗ ቁንጅና፣ ቅልጥፍና፣ ዝና፣ ገንዘብ፣ የበዛ ጓደኛ በወቅቱ አስፈላጊ ከነበሩት ብዙዎቹ ነበሯት። ጥሩ ኑሮ ሊያኖር የሚችል እድል ነበራት። ቤት መግዛት፣ መኪና መያዝ ትችል ነበር። ይሁንና ስለ ገንዘብ አስቤ አላውቅም ነበር በማለት ለዕለት ከዘለለ ህይወት ኖሯት እንደማያውቅ ተናግራ ነበር። ጎበዝ ዘፋኝ፣ ጎበዝ ቅራር ገራፊ፣ ጎበዝ ተዋናይት ውብና ማራኪ የነበረችው አስናቀች እንደ ስሟ ብዙዎችን አስነቃለች። ከፍቅር ተለይቼ አላውቅም ለምን እስል እያለሁ በማለት ህይወቷን በሙሉ በፍቅር እንደኖረች መስክራለች። ተፈቅራ አፍቅራማለች፣ አፋታ ያስኮበለለች፣ ለፍቅር ፍላጎቷ ስኬት ወደኋላ ያላለች፣ ጭክን ያለች አፍቃሪ እንደነበረችም ራሷ ተናግራለች። ክራሯን እየገረፈች እንደ ኢየሩሳሌም፣ እንደ አክሱም ጽዮን ተሳልሚው ልምጣ አይኑና ጥርሱን ማለቷን ልብ ይለዋል። አስደሳች የጉብዝና ዘመን ያሳለፈችው አስናቀች ዓመታት ነጎዱ። ውበቷ ሲሟሽሽ፣ ጉልበቷ ሲደክም የነበራት ሁሉ አንድ በአንድ እየተራገፈ ሄደ። በእርጅና ዘመኗ ትውስታዋን በብቸኝነትና በድህነት እያስታወሰች ለመኖር ግድ ሆነባት። እንደዛም ሆና ግን የምታዝን አልነበረችም። አንዳንዴ የራስ ቤት ቢኖረኝ እላለሁ፣ ግን ብዙም አይቆጨኝም። ጥሩ ተጫውቻለሁ፣ ጥሩ ኖሬያለሁ፣ እግዚአብሔር ይመስገን ትል ነበር። ይህንን ያለችው ለአስር ዓመታት ያህል በህመም የአልጋ ቁራኛ በድህነት ምጽዋት ጭምር በጠየቀችበት የመጨረሻ የህይወቷ ዓመታት ነበረ። አስናቀች የመጀመሪያዋን ክራር በ25 ሳንቲም ገዝታ እንዴት መጫወት እንዳለባት ራሷን አስተምራ በትንሽ መጠጥ ቤትና የምሽት መዝናኛ ቤት መስፈንና መስራት ጀምራለች። ይሁን እንጂ በአነስተኛ ደሞዝና ና የወሲብ ትንኮሳ ምክንያት ስራዋን ቸልችር ጎዳና ላይ ይገኝ ከነበረው መጠጥ ቤት አቁማ ነበር። አስናቀች አፍቅራ ተቀባይነትን ባለማግኘቷ በጭንቀት ተውጣና ለሶስት ቀናት መመገብ አውቁማም ነበረ። ለአጭር ጊዜም ከአልጋዋ ጋር ተቆራኝታ ነበረ። በ1952 ዓ ም የመጀመሪያዋ ሴት ተዋናይት በመሆን በማዘጋጃ የቲያትራ አዳራሽ የፍቅር ጮራን ተጫወታለች። በመጀመሪያ ለመተወን ፍቃደኛ አልነበረችው። በጓደኞቿና በኢጣሊያዊው ባለቤቷ ምክር ነበረ የተቀበለችው። በ1955 ከፍራንዝ ዜልዌክር ድምፅ ትምህርት ወስዳለች። የተውኔ ደራሲ ተስፋዬ ገሠሰ እንደሚገልጻት የመድረክ እንቁ ብዙውን ጊዜ የጭካኔ ባህሪ ያለባቸውን ገጸ ባህርያት ተጫውታለች። በ1950ዎች ውስጥ አስናቀች በውበቷና የፍቅር ድራማዎች አጫዋወቷ አወዛጋቢ ምስልም ነበረች። የረዥም ጊዜና የተሳካለት የመድረክ ስራ ባሻገር አስናቀች በመጀመሪያ የምትታወቀው ከተዋናዊነት ይልቅ በክራር ችሎቷዋና በፈጣን አእምሮዋ ነበር። የሙዚቀኝነት ስራዋ በትክክል የጀመረው እንደ አውሮፓውያን አቆጣጠር በ1963 በኦቴሎ ቲያትር ዴዝ ደሞናን ሆና ከተጫወተች በኋላ ብዙም ሳይቆይ ነበረ በ1974 የመጀመሪያ አልበሟን

በአስናቀች ወርቁ በሚል ፊሊፕስ ኢትዮጵያ የተሰኘው ሌብል በኩል ተለቋል። መጠነኛ ስኬት ብታገኝበትም፣ ነገር ግን አብዮቱ ከተጀመረ በኋላ ከገበያው ታግዷል። በ19 ሰባዎች ውስጥ የእርሷ ዘፈኖች በሬዲዮ ተደማጭና ታዋቂ ነበሩ። የወታደራዊ መንግስትን ወክላ በረሃብ ወቅት የውጭ ሀገሮች ላደረጉት እርዳታ ለማመስገን በአውሮፓና አሜሪካ የ16 ሳምንታት ጉብኝት አድርጋለች። በብሔራዊ ቲያትር ውስጥ ለ30 ዓመታት ሰርታለች። በወቅቱ የንጉሠ ነገሥት ቀዳማዊ ኃይለስላሴ ምስሎች ያሉበት ጉትቻዎችን በማድረግ የታወቀች ነበረች። በአውሮፓ ብ ብዙ ጊዜ ጉብኝት አድርጋለች አስናቀች እንደ ኢየሩሳሌም የሚለውን ሲዲ ከአኩስቲክ ሙዚቃ በጀርመን ከበገና ተጫዋች አለሙ አጋ ጋር አሳተማለች የመጨረሻ ስራዋም ነበር በ1998 ዓ.ም ም ከኢትዮጵያ ስነ ጥበብና የመገናኛ ብዙሀን ህይወት ዘመን ሽልማትን አሸናፊ ሆናለች በ2003 የቡድሃ ሙዚቃ ኢትዮፒስ 16 ሴትየዋ ከክራር ጋር በሚባል መልኩ እንደ ኤውሮፓውያን አቆጣጠር በ1970ዎቹ አጋማሽ የአስናቀችን ቅጂዎች አሰባስበው ጠቅለል ያለ ሲዲ ይለቀዋል በዚሁ ጊዜ አስናቀች ህይወት ታሪክም ታትሞ አስናቀች ወርቁን በተመለከተ ልንመለከተው የሚገባ ትልቁ የተሰራላት ስራ አስኒ የተሰኘው ፊልሟ ነው። የፊልም ዳይሬክተር ራሔል ሳሙኤል ነች ፊልሙን ያዘጋጀችው። አስኒ ደ ላይፍ ኦፍ አስናቀች ወርቁ ከሬጅ ፓሽን ኤንድ ግሌመር ኢን ኢትዮጵያ የአስናቀች ወርቁ ሕይወት፣ ጥንካሬ፣ ፍቅርና ግርማ ሞገስ በኢትዮጵያ ተብሎ በፊልም ዳይሬክተር ራሔል ሳሙኤል ቀርቧል። ይሄ ከዓመታት በፊት በአሜሪካ ለዕይታ የበቃው ፊልም በ 12 ኛው ሼባ ፊልም ፌስቲቫል ላይ ለዕይታ የቀረበው ፊልም የፊታችን አሙስ በሀገራችን ሊቀርብ መሆኑ ተሰምቷል። የፊልሙ ዳይሬክተር ራሔል ሳሙኤል የአራት ዓመት ሕፃን ሆኜ በአባቴ ሬዲዮ ፍጹም የምታስገርም ድምፃዊት ሰማሁ፣ የማላውቀው ስሜት ወረረኝ። አስናቀች በልቤ ውስጥ ትልቅ ስፍራ የያዘችው ከዛን ከሕፃንነት ወቅት ጀምሮ ነበር ትላለች ትችላለች። ከአሠርታት በኋላ የአስናቀችን ሕይወት የሚያስቃኝ ፊልም ለማዘጋጀት በመቻሏ እድለኛ እንደሆነችም ትናገራለች። ይህች አስገራሚ አርቲስት አስናቀች ወርቁ የኢትዮጵያ ባህል ተምሳሌት ናት ስትል ትገልጻታለች ራሔል። አስናቀች ለኢትዮጵያውያን ያላትን ቦታ አሜሪካውያን ለቢሊ ሆሊዴይ፣ ፈረንሳውያኑ ደግሞ ለኤዲት ፒያፍ ከሚሰጡት ቦታ ጋር ታነጻጽረዋለች። አስናቀች ሕይወቷን ያሳለፈችው በምትወደው ሙያ ውስጥ ጥበባዊነት በተሞላ ሁናቴ ነው የምትለው የፊልም አዘጋጇ አስናቀችን በአስራ ዘጠኝ ሃምሳዎቹና ስልሳዎቹ በኢትዮጵያ ከነበረው ማኅበራዊና ፖለቲካዊ አውድ ነጥሎ ማየት እንደማይቻል ትገልጻለች። ቀጣይ ሳምንት ሐሙስ ግንቦት 28 ቀን 2017 ዓ.ም ከምሽቱ 11 ሰዓት ተኩል ጀምሮ በቬኒው ዌርሃውስ ውስጥ ለይታ ይበቃል ተብሏል። ፊልሙ ከታየ በኋላ የሚያስናቀች ወርቁ የህይወት ታሪክ ድፍረት፣ ጥልቅ ስሜትና ውበት በኢትዮጵያ የተሰኘ ርዕስ የተሰጠ ውይይት ከፊልሙ አዘጋጅ ራሔል ሳሙኤል ጋር ውይይት ይካሄድበታል ተብሏል። ዳይሬክተሯ ዝም ብላ የትም የማትገኝ አይነት ሰው ስትል ነው አስናቀች ወርቁ ነው የምትገልጻት። ድፍረት፣ ነፃነት፣ እውነተኝነት በአስናቀች ወርቁ ነፍስ ውስጥ ይታዩኛል። ለሕይወት ያላት ጥልቅ ስሜት ፓሽን እጅግ ያስገርመኝ ነበር። በሳሙኤል ኦቨርተን ፕሮዳክሽን የተሠራው ይህ ፊልም ከአራት ዓመታት በላይ እንደፈጀም ተገልጿል። ዝነኛዋ፣ ቆንጆዋ፣ ክራሪስቷ፣ ድምፃዊቷ፣ ተዋናይቷ፣ ዘናጯ አስናቀች በ76 ዓመቷ መስከረም 2004 ዓ.ም ነበር ከዚህ ዓለም በሞት ተለይታ በቅድስት ስላሴ ካቴድራል ያረፈችው። የተከበራችሁ የነበር ሚዲያ ተከታታዮች የዛሬው የጥበብ ነበር መሰናዷችን ያደመጣችሁትን ይመስል ነበረ። በክራሯ ንግሥት አስናቀች ወርቁ ታሪክ ዙሪያ ያዘጋጀንላችሁ መሰናዶ እንደወደዳችሁት እምነታችን ነው። የፊታችን ሐሙስ አስኒ በሚል ርዕስ የተዘጋጀውን ፊልምም እንድታየሆነ የምንጋብዛችሁ፣ አብራችሁን ስለምትሆኑ ስለምትከታተሉን ከልብ አድርገን እናመሰግናለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ነው በአክብሮት የምንጠይቀው። መልካም ጊዜ